የኦሮሚያ ክልልን ተፈጥሯዊና ሰው ሰራሽ ጸጋዎች ለውጭ ዓለምና ለመላው ኢትዮጵያውያን የማስተዋወቅ አላማን ያነገበው የኦሮሚያ የቱሪዝም ሳምንት በአዲስ አበባ ከተማ እንደቀጠለ ነው። የቱሪዝም ሳምንቱ በርካታ የክልሉ ጸጋዎች እየቀረቡበት በበርካቶችም የመጎብኘት ድሌት ተፈጠረላቸው ስለመሆኑ ከኤኤምኤን ጋር ቆይቷን ያደረጉ ተሳታፊዎች ይናገራሉ። እዚህ እየቀመሱ ነው የሚገዙት። ስለዚህ ሲቀምሱ ደግሞ ወዶት ደስ ብሏቸው ነው ገዝተን የሚሄደው ያለው ነገር በጣም ቆንጆ ነው። እንደዚህ የሚቻላል እንዴ ብለው ነው እንደ አዲስ ተገርመው ነው የሚያዩት፣ እና በጣም ወደውታል። እንደዚህ አይነት የአባቶችን ፎቶ አደ እንደሱ እያደረገ ነው የመጣ ነው። በአዲስ መልክ ነው ይመጣ ነው፣ እና በጣም ወደውታል። ድሬዳዋ ውስጥ ብቻ ነው የሚዘጋጀው ይሄ ነገር ሁሉ። እነሱም ይውቁ ሰው ነው ደስ ይለዋል። አዋ በጣም ጣፋጭ ነገሩ ነው። ስ እንቀመሰ ምንድን ነው ረ በጣም ይጣፍጣል እያሉ በቃ ይቀምሳሉ። መሰል ባህልን የማስተዋወቂያ መድረኮች የክልሉን ሀብት በውል ለመረዳት የቱሪዝም ሀብትንም በስፋት ለማስተዋወቅ እንደሚረዳም ተገልጿል። ከአፍሪካ ከተለያዩ ሀገራት ከአውሮፓ ከቻይና የመጡ ብዙ ጎብኚዎች አሉ። ያው ከጀርባችንም እንደምትመለከተው ፎሬኒሮች እየጎበኙ ነውና ባህላችን ምን እንደሚመስል ባህልና ቅርስን በማስተዋወቅ ረገድ ውስጥ እንደዚህ አይነት ኤግዚቢሽኖች በጣም ትልቅ ሚና ነውና የሚወጡት ራሳችንም በስፋት አስተዋውቀናል። ከሌሎችም ደግሞ ብዙ ልምድ ያገኝንበት ሳምንት ነው። ባህል ትውውቅ ይኖራል፣ የልምድ ትውውቅ ይኖራል። አሁን አንድ ሰው ላይ ይችላል ከሌላ ማህበረሰብ የመጣ ሊሆን ይችላል እና እዚህ ሲመጣ ደግሞ የሌላውን ማህበረሰብ ስለ ሌላው ማህበረሰብ ግንዛቤ ይኖረዋል እና በጣም አሪፍ ነገር ነው። የሀገራችን ዜጋ ያልሆኑ እንዲሁም ደግሞ ከሌላ ብሔር የመጡ ብዙዎች አሉ። አሰራሩን እያስረዳን ከምን እንደሚሰራ እያስረዳን ስለ ባህላችን እያስረዳን አብዛኛውን ይሄን ለእንግዳ እንደሚቀርብ ብዙ ጊዜ እንደ ስናክም እንደሚጠቀሙት ብዙ ነገር እያስረዳንና ያለ ነው እና ትስስሩን በጣም ቆንጆ ነው። ለእንደኛ አይነቶቹ የስራ እድል ፈጥሮልናል። ስራችን እንድናስተዋውቅ ባህላችንን እንድናስተዋውቅ ጥሩ እገዛ አድርጎልናል። ኢትዮጵያ የበርካታ ተፈጥሮና ሰው ሰራሽ ሀብቶች መገኛ ናት ያሉት ተሳታፊዎችና ጎብኚዎቹ ያሉን ሀብቶች በውል መረዳት እርስ በርስ መተዋወቅ ለሀገራዊ መግባባት በር ከፋች ለሕዝቦች አንድነትም መሰረት የሚጥል ነውና ሳምንቱ ከበርካታ ኢትዮጵያውያን ጋር ትስስር የምናልቅበት ለሀገር አብሮነትም የምንመክርበት ይሆናል ብለዋል። እኛ ኢትዮጵያውያን አንድ ስንሆን ነው የሚያምርብንና በነገሮች አንድ መሆን አለብን። እንደዚህ አይነት ኤግዚቢሽኖች በስፋት ሁሉም ማህበረሰቦች ሲሳተፉበት ኢትዮጵያውያንን ወደ ማፋቀር ወደ ማግባባት የተሻለ አብሮነት እንዲኖረን በማድረግ ረገድ ውስጥ ትልቅ ሚና ነው የሚጫወተው። በጣም የታዘብኩት ነገር ሰዎች አዲስ ነገር መሞከር እንደሚወዱ ነው። እኛ በጣም ብንሰራበት መሰራት የሚችልበት በጣም ብዙ ባህል እንዳለን እያንዳንዱ ነገር በምታስረዳቸው መንገድ እነሱ እንኳን ሊሰሩት ባይሞክሩ ገዝተው እንደሚጠቀሙ እንደሚሞክሩ ነው የተረዳሁት። የኦሮሚያ ቱሪዝም ሳምንት በትናንትናው እለት እየተከፈተ ሲሆን በርካቶችን እያሳተፈም ቀጥሏል።